ክራፎንቴን፣ ማካዛን፣ ስትራንድ፣ ሰመርዌስት፣ ላንጋ፣ ኤፒንግ፣ ፕቬን፣ ብሌክት አይ ቲንክ። ይህን ካልኩኝ የተወሰነች ነገር ደግሞ የእናንተን ስም ጠርቼ የእኛን ልጠራ። ለምን ልቅር? እንግዲህ ካደገበት ጓሮ ያው ስለ እናንተ ላዩ ትንሽ ነገር ልል ስለሆነ ነው። ግጥም ነው። ያው ዝም ብለን የሞጫጭር ነው ነው አዳምቱኝ። ካደገበት ጓሮ ጫፍ አለኬ ጌሮ ከወጀጎ ያቶ ከያቶ በረሆ ከብቆ ትባሜ የሚቶ ዱበላ የዶዳ በረሆ ሲያት ሲያደገው ጀግና አስር ጥማ ድማሳ የሃይሸጎራ ቦጢ የበንዶ አንበሳ ካጆሎቆ ነጌሌ ወደሻ ከውዳና ሜኖ ኡዳና ጮሎቅሳ ሕይወትን ሊያሸንፍ ኑሮን ታግሎ ሊጥል ሲወድቅ ሲነሳ ከያምቡ በሸኖ መጃ ፈልካ የመሌ አንጠዘው ቡቢሳ ከኖረበት ሀገር ከኖረበት ቀይ ሸዋኮ ሴንቀሌ አርሾ ግርሜ ያየ ላይቸገር አባት ላታዝን እምዬ ሰው ሀገር ሊከትም ሀገር ጥሎ መጣ እውነት አይደለምን? ከቆኒቻ ጡቃ ከሃንሻ ወጤታ ከጉባ ሸረሮ ከበደኔ ሌላ ከጮባሬ ሜኖ ቁሉቤ ዝቢጣ ልጅየው ያሾካ አጎት ሳውዝ አፍሪካ አርሶና ኮትክቶ ወይም ከብት አርብቶ አሊያም ነግዶ ባይሆነም ተምሮ ወላጆቹን ሊጦር ሀገሩን ሊያለማ የሚጠር ጎረምሳ ያጎቱን ጥሪ ከሩቅ ሲሰማ ሁሉን እርግፍ አድርጎ ከሀገር ይሰደዳል ጢጣ ሊቢጦራ ቆቦ ጌቶ ጤፎ። ሮከለኔ አሶሬ በቃላ ኩሉፎ ይህንን ሁሉ ጥሎ ስንት ድንበር አልፎ እዚው ሳውት አፍሪካ ለድል ተሰልፎ ከሥራ ፈለጋ ከዜሮ ጀምሮ ራሱን አደራጅቶ ከብርዱ ከፀሐይ ከጋንጊስተር ሳይቀር ተናንቆ ተባልቶ ከሙዳ ዊሻሞ አሾካ ይሎለቃ ባለግርማ ሞገስ ባለግርማ ሞገስ ለሀገር የሚበቃ የጉሩራ ቡቾ የጮፍ የጩፎ ጎፈሳ አቢቦ አለምጤና የሶርጌ ዶርጎሳ የጉርታንቾ ነበር አስሊ ድርቆሳ ወለገባ ኩኬ የገረማው ጀግና ይሽቃጤ ወንበሳ ሰው ለመሆን ምጥር እቁብ ያነሳ እዚህ በሰው ሀገር፣ በስራ ትጋቱ የጸባይ ስርዓቱ የወለባ ወላጅ የሰው ልጅነቱ ከማስደነቅ ልቆ ያዘለ ጨዋነቱ፣ መለሉ ቁመና ያማረ ስብዕና፣ ትከሻው ደረቱ ጫንቃውና ባቱ፣ በአደባባይ ቢሄድ ልብን የሚያጠፋ፣ መድረክ ላይ ቢቆም ደረት የሚያስነፋ። የሀላባ ጠንበለል ከሀብቱ መዘረፍ ከሱቁ መቃጠል ከስንቱ ዘረኛ ከስንቱ ሃበሻተል ስንት አልሞ ተኳሽ አፈሙዝ ደግኖ ሰው በሰራው ጥረት ባለመብት ሆኖ ወይ ዝቁም ከሚልበት ሀገር ዘራፊ ካብ ለካብ የሚሮጥ ለናቱ ተጋዳይ ለሀገሩ ተራፊ፣ ድንቅ የሀላባ ወጣት፣ ድንቅ የኢትዮጵያ ወጣት በደቡብ አፍሪካ የራሱን የማይሰጥ የሰው አይነካ ከአንድ አምላክ በስተቀር በጉልበት በቤሳ በሀብት የማይመካ ታማሚን አስታሞ ሙት እየቀበረ ችግር ሲደርስበት እያስተባበረ አዝናኝን አጽናንቶ አፍቃሪን አጋብቶ እንግዳ ሲመጣ እንዲህ ደግሶ የሚቀበል ያለውን አውጥቶ በክፉ የፈለገ አያገኝህ በደግ የፈለገ አይጣ የሚል ዱዓ ታጥቆ የአባቱ ጎጆ ቤት በቆርቆሮ ቪላ የእናቱን ድሪቶ በነጭ የአላህ የፈጣሪ ቀደር ነው ብለን እናውፋለን ሀገር ዛሬ ላይ በደቡብ አፍሪካ የከተመው ወገን ኮሚኒቲ ሰርቷል። አንዳንዱ አግብቶ ቤተሰብ መስርቷል። የአሊኮ መሊኮ የኢማም ሙነዴ የልጅ አግቦቱን ቀና አድርጓል። ለደቡብ አፍሪካ ፕሬዚዳንትነት ውድድር ውስጥ ገብቷል መባል እስኪቀረው የሀላባ ጀግና በደቡብ አፍሪካ ብዙ ድል አምጥቷል። ዛሬ በሀገራችን ባህላባ ቁሌቶ ታላቅ ስታዲየም ሊያለቀ ተገብቶ ከሊቅ እስከ ደቂቅ በሬ በርበሬ በገፍ ተደግሶ ተለግሶ ሊስትሮ ኢንቨስተር አመራር ሚኒስትር የልማት አሻራን የማሳረፍ ሥራ ሁሉ ተዳርሶ በደቡብ አፍሪካ ሀብት አሰባሰቡ ጣሪያ ሊነካ እዚህ ጋር ያዙልኝ፣ ኬፕታውን ታጀመን። መድረኩ ሲከፈት ልናደም ነበር እኛው ተደመምን! ሚሊዮኖች እንደ ሺ መቶ ሺዎች እንደ 10 ብር ሲመዘረጥ ሲውል ሪከርዱ ሲሰበር 4.5 ሚሊዮን ሲጠራ አቤት የሰው ጸባይ፣ አቤት የጨዋዘር፣ አቤት መተሳሰብ፣ አቤት መከባበር ድሮም እኮ ሀላባ ከዋርካ ጥላ ስር ነገር ሲመረምር ልክ እንደዚህ ነበር። እንዲህ ነው ሀላባ ዛሬም በሰው ሀገር ግለኝነት የለም እኔ ልብለጥ የለም እንዲህ ነው ሀላባ አላማ ከጀነት መመካከር አላማ ከዳኝነት መመካከር እንዲህ ነው ሀላባ ድንበር ተሻግሮ የአባት ስም ማስጠራት ሀገርን ማስከበር እንዲህ ነው ምልጃችን እንዲህ ነው ሰርጋችን እንዲህ ነው ሀላባ እንዲህ ነው በጋራ እጅ አንስቶ ኑ አደራረጋችን ክፉ አያገኛችሁ፣ መልካም አይታችሁ፣ ኪሳችሁ አይክሳ፣ ከጭእጅ አይተራችሁ፣ ርዝቃችሁ ሰፋ፣ አጀላችሁ ገፋ፣ አንድነታችሁ ይጠንክር፣ የሚነካካችሁ ይቀንጭር፣ በክፉ የሚያያችሁ ጦሳችሁን ይውጣ፣ የሚያንጓጥጥባችሁ ሁሉ ግርማ ሞገስ ይጣ ሀብትን በኪሳችሁ ዲኑን በልባችሁ ከልብ ወዳጃችሁ መቼ አይለያችሁ ኢንቨስተር ሆናችሁ የሀገራችሁን አፈር በእጅ የምታቀኑ ለደቡብ አፍሪካ እድገት ብልጽግና ሰበብ የምትሆኑ የምትወልዷቸው ልጆች ሀገር የሚያቀኑ የልጅ ልጆቻችሁ በደቡብ አፍሪካ መንግሥት የሚሆኑ ብሩክ ያደርገላችሁ። ሀብታይፈጋችሁ ጤና አይንሳችሁ አትጡ ጠጃችሁ ስቴዲየማችን አልቆ የምታዩበት ይጥራ ዓይናችሁ። ዛሬ ገንዘብ ማውጣት እንዳገራላችሁ ነገም ለምረቃው አብሮ ያደርሳችሁ። እንዲህ ነው ሀላባ። ወዶሲንካ ወዶሲንካ ጣጢሲንካ ሲሬሲንካ አላሙኒ ጀባሃ። እጅግ አድርጌ አመሰግናለሁኝ። እጅግ አድርጌ አመሰግናለሁ።